ሄደው ደሴ ነው የሚሄደው፣ አዳር እንዲጓዙ ጀናዛውን ይዘው እንዲጓዙ ተደርጓል። ስለዚህ ደሴና አካባቢዋ ያላችሁ ሰዎች ቀብሩን በመገኘት እንዲሁም ሰላትል ጀናዛን በመስገድ ራጠይን ረሱል አለ ሰላት ወሰላም እንዳሉት ራጠይን ማለት ሁለት ተራራ ነው ጀናዛ ላይ ሰገደና ሂዶ የቀበረ የሁለት ተራራ ያህል አጅር አለው ብለዋልና በደሴ አካባቢ ያሉ ሙስሊም ወጣቶች ነገ እዛ በመገኘት ኢንሻ አላህ ሁላችሁም ይህን መረጃ በመናገር ይህን መረጃ ሁሉም ቦታ በመድረስ በማድረስ ኢንሻ አላህ ቀብሩ ላይ ሁላችሁም በመሄድ አላህ ጀነቱል ፊርደውስን እንዲወፍቀው፣ ቀብሩን አላህ እንዲያሰፋለት። ኢሽተቅናክ ያረሱላ ላህ ያረሱላ ላህ የአላህ መልእክተኛ ሆይ ናፍቀናል ብሎ እንትን ሲነሽድ የነበረ ወንድም ነው፣ እና የረሱል አለህ ሰላቱ ወሰላምን ናፍቆት የሚያገኝ ሂማው ይሄ ንያውን አላህ እንዲሞላለት የረሱል አለህ ሰላቱ ወሰላም ጎረቤት እንዲያደረገው ሁላችሁም እዛ በመገኘት ዱዓ ማድረጋችሁ ሆነ እንዳትረሱ። እኛም ኢንሻ አላህ ሁላችንም ከዚህ ያለነውም አዲስ አበባ ያለነውም ከይት ከደሴ አካባቢ ውጭ ያለነውም በዱዓ እዛ አካባቢ ያላችሁ ደግሞ በመገኘት ኢንሻ አላህ ወንድማችንን የቀብር ስነስርዓት ትገኛላችሁ ሁላችሁም አላህ ጀነቱል ፊርደውስ ነው ይወፍቀው፣ አላህ ይርሐመው፣ አላህ ወንጀሎቹን እንዳለ ይማርለት፣ አላህ ሐሰናቶቹን ይቀበለው፣ ኸይር ስራውን ይቀበለው እያላችሁ የዛሬ ሳምንት ደግሞ ዑምራ ነበረ ብለዋል። በዛ ላይ ሐፊዝ ነው ቁርአን ልሐፊዝ ነው፣ በፊት ዑምራ ነበረ። ለርሐማዋላ ሒዘንለት። ሌላው እዚህ ውስጥ ምናልባት ወደ ደሴ ማህድ ማሄድ ያሰባችሁ ሰዎች፣ መኪና ያላቸው ሰዎች በውስጥ ኮንታክት እንድታደርጉኝ ይፈልጋሉ ይህል ምናልባት እኔ መኪና ትራንስፖርት ካላገኘሁ እንዳልቸገር፣ ያው ብዙ መሄድ የሚፈልጉ ሰዎች አሉ። በድንገት ስለሆነ ነገር የተፈጠረው ሁላችንም ተደናግጠናል። አላህ ይርሐሙ፣ አላህ ይዘንለት። መኪና ሎ የተመቻቸ ያላችሁ ሰዎች ግን ብታሳውቅኝ መልካም ነው፣ ደስ ይለኛል። ምክንያቱም እስከ መጨረሻው የፕሌን አጋጣሚ እንጠቀማለን። የመኪና ጉዳይ ግን አማራጫችን አሁን መሆን ስላለበት አዳር መጓዝ ስላለብን ያው የመንገዱ ጉዳይ ደግሞ እንደምናቀው የክፍለ ሀገር፣ ብዙ ትንሽ አስቸጋሪ ስለሆነ መኪኖች እንደፈለግን የምናገኝበት ሁኔታ ላይ አይደለንም። አሁን ያለ ነው። ምናልባት እድሉ ያላቸው ሰዎች እንድታሳውቁኝ፣ ቴክስት እንድታደርጉኝ እፈልጋለሁ፣ ይጠብቃለሁም እንሻላ እንደሰማችሁ ተወሰናለ ይወፍቀው። እንደሰማችሁት ነው ሰላተል ጀናዛ፣ እንዲሁም ቀብር የቀብር ስነስርዓቱ ደሴ ከተማ ነው። እና ከአዲስ አበባ ያላችሁ ወደ ደሴ መሄድ የምትፈልጉም አብራችሁ ከኒዛም ጋር መሄድ ይችላላችሁ። በውስጥ አውሩት። ደሴ አካባቢ ያላችሁም በደንብ የቀብር ፕሮግራሙ በመገኘት ሻላ። እንዲሁም ደግሞ ከዚህ ብዙ የምንማረው ትምህርት አለ። ስፔሻሊ ሬዲ መሆን እንዳለብን ለድንገተኛ መሆን እንዳለብን ሁላችንም ልንማር ይገባል። እራሳችንን እንጠይቅ፣ ሁኔታችንን እንጠይቅ። ወንድማችን ሙነሽድ መሀመድ ሰዒድ እንዳጋጠሙ አይነት ሁኔታ እኛም ቢያጋጥመን ሙስታዒድ ነን ወይም ቢያጋጥመን፣ ለሊት የምትጓዙ በአዋሽ በኩል ብትጓዙ የተሻለ ነው፣ በአፋር ነው አይቲንክ እና በእንደዚህ አይነት ሁኔታ ላይ ሚዲያ ቢያጋጥመን ይህ ድንገተኛ ሞት ቢያጋጥመን ሬዲነን ወይ የሚለውን ሁላችንም ራሳችን ልንጠይቅ ይገባል። ነገ እኛ እንደዚህ አይነት ሁኔታ ላይ አላህ ድንገተኛ ሞት እኛ ላይ ቢያመጣ በዚህ ሁኔታ ላይ አላህን ለመገናኘት ሬዲነን ወይ የሚለውን ማስተካከል አለብን። ምንድን ነው የምትሉ፣ እዚህ ጋር የምታዩትን ሙነሽድ መሀመድ ሰዒድ የረሱል መንገድ ዳር አፈር እየጫሩ የሚለው ወይም ደግሞ ፎቶ ፎቶን ያው ያላወቁ ሰዎች እንዲያውቁት ነው። ምክንያቱም ደሴ ያሉ ሰዎች ሰላተል ጀናዛ እንዲሰግዱ ቀብር እንዲሄዱ የታሰበ ነው እንጂ ሌላ ነገር የለውም። ቪዲዮ በቂ ነው፣ ግን ላይቭ ላይ ያላዩ ቪዲዮ ያልደረሳቸው ሰዎች ይህን ኢንፎርሜሽን እንትን ብለው እንጂ ሌላ ለየት ያለ ነገር የለውም። ዩሱፍ ኮመንት ላይ እያዩ ስለሆነ ነው አፍሎ እና ያው ዋናው ዓላማው ምንድን ነው? ሁላችሁም ደሴ አካባቢ በደሴ ዙር ያላችሁ የቀብር ስነስርዓቱ እንድትገኙ እንዲሁም ደግሞ ከደሴ ውጪ ያላችሁም ደግሞ በዱአ በደንብ አላህ ጀነቱል ፊርደውስን እንዲወፍቀው ዱአ የምታደርጉበት ሁኔታ ነው። እና እንሻአላህ ያልሰማችሁ ካላችሁ ለሌሎችም ዱአ እንዲያደርጉ ያው ኢሽጠቅናክ ያ ረሱለላህ ሲል ነበረ የአላህ መልእክተኛ ሆይ ናፍቀናል እያለ ነበረ። እና አላህም ረሱል አለይሂ ሰላት ወሰላምን የሚያገኝ አላህ አድርገው። የመኪና አደጋ አይደለም፣ ኖርማል ህመም ነው። ህመም የጤና ነው እንጂ እንትን አደለም። ድንገት ወደ አኸራ ልንሄድ እንችላለን። ድንገት ሰላት እንደው በቃ ሳናስበው ድንገት የሆነ ነገር ሊያጋጥመን ይችላል። ለዛ ሙስታይድነን ወይ የሚለው ራሳችንን መፈተሽ አለብን። ራሳችንን መፈተሽ መቻል አለብን። ሙስታይድነን ብለን የምናስብ አሁን፣ ፐርሰናሊ እኔ ከራሴ ስነሳ ከራሴ ስነሳ እኔ ሙስታይድ አይደለሁም። ከራሴ ስነሳ ትንሽ ሙስታይድ አይደለሁም። መዘጋጀት ይፈልጋል ዛሬ ነው። አሁን ወደ አከራ ሄደው ወደ ደሴ ጀናዛ ወደ ደሴ ተጭኗል። ጀናዛው ወደ ደሴ ተጭኗል። ቀብሩ ነገ ነው የሚሆኑ ከዞሁር በኋላ መሰለኝ። ከዞሁር ሰላት በኋላ የሚቀበር ይመስለኛል። ቦታው ደሴ ነው። ደሴ ነው የሚቀበረው ብለዋል። አሁን እንደሰ እንደሰጠን መረጃ ከሆነ ይዟም ዳውድ ደሴ ነው የሚቀበረው ብለዋል። እና ሁላችንም ኢንሻአላህ በቻልነው አቅም ዱዓ ልናረግ ይገባል። ደሴ አካባቢ ያላችሁ ደግሞ ሰላት ጀናዛውን እንዲሁም የቀብር ስነስርዓቱን ለመገኘት በቻላችሁ ትሞክሩ። ሀጃችሁን፣ የዱንያ ሀጃችሁን ትንሽ ገታ አድርጋችሁ ለመገኘት ሞክሩ። ይጠብቃል። ጀናዛው ወደ ደሴ መንገድ ጀምሯል። ጥያቄ ካላችሁ ከዚህ ጋር ከዚህ ጉዳይ ጋር በተያያዘ ጀናዛው በመኪና ነው። እኔ እንጃ ወላሂ ሀቢቤ ከዚህ ጥያቄ ጋር ከዚህ ጉዳይ ጋር በተያዘ ጥያቄ ጠይቁ። መረጃው ያለኝን ነግራችኋል። ያለኝን መረጃ ይል መረጃ ያላችሁ ሌላ ለየት ያለ መረጃ ደግሞ ሲኖራችሁ በውስጥ ጻፉ ጻፉልኝ። እንሻላ ለህዝቡ ለማድረስ እንሞክራለን። ያው መገኘት የሚፈልጉም ካሉ አድራሻ ምንም እንዲኖር እንሻላ በውስጥ ጻፉ። አሚን ጀነራል ሆስፒታል በዚህ ኮካ ቀድር ነው በቃ እሱማ